ጠዋት 12 ሰዓት እንግዲህ በማለዳ ዘውትር ወደ አንተ እጸልያለሁ ብሎ ንጉሥ ዳዊት እንደተናገረው ጠዋት ተነስተን እንጸልያለን። ሌሊት ለሊት ማለት ነው አዳም የወደቀበት ሰዓት ነው። አዳም በጣም ከባድ ውጥረት የመጣበት ሰዓት፣ ዲያብሎስ መጥቶ ያሰናከለበት ሰዓት ስለሆነ ሁልጊዜ ሌሊት በኪዳን እንድንሄድ ሌሊት 12 ሰዓት ሳለ ሄደን ኪዳን እንድናደርስ ተገደናል ማለት ነው። አዳም ከውድቀቱ የተነሳው በክርስቶስ ትንሳኤ እንደሆነ ሁሉ እኛም ደግሞ እንድንነሳ እባክህን ብለን ለሊት ተነስተን እንጸልያለን። ሌላው ከእንቅልፍ ተነስተን በምንጸልይበት ሰዓት አይምሯችን ነጭ ወረቀት ነው፣ ሪፍሬሽ አድርጓል። በእንቅልፍ ድካሙን አስወግዷል። ልክ ከእንቅልፍ እንደተነሳ ፊትን ታጥበት ስትጸልይ የክት ጸሎት ነው የምትጸልየው። ቶሎ አይምሮ የመያዝ አቅም አለው። አንዳንድ የመንግስት ሰራተኞች ወይም የግል ድርጅት ያላቸውም ሰዎች ምን ይሉኛል መምህር ጠዋት ድንገት ሬዲዮ ዘፈን ከሰሞኝ ሙሉ ቀን አብሮኝ ይውላል ይላሉ። ሙዚቃም ከሆነ መዝሙርም ከሆነ አይምሮ ልክ ከእንቅልፍ እንደተነሳ የምትነቃው በመዝሙር ከሆነ ያ መዝሙር ሙሉ ቀን አብሮ ነው የሚውለው። ለዚህ ነው አባቶች ጠዋት እንድንጸል እያደረጉት ጸሎቱ አብሮን እንዲውል ስለተፈለገ ነው። ድንገት እኳ ስራ በዝቶብህ የሶስት ሰዓቱንም፣ የስድስት ሰዓቱንም፣ የዘጠኝ ሰዓቱንም ባትጸልይ እንኳን የጠዋቱ ጸሎት አብሮህ ይውላል። እያልክ እየዘመርክ ነው የምትውለው ሳታውቀው። ለምን አይምሮ የሰጡትን ነው የሚያቀብለው ነጮች ኮንሽስ አንኮንሽስ ማይንድ የሚሉት ይህን ነው። ይሄ ፊት ለፊት ያለው ቅርቡ አይምሮ ለውስጠኛው አይምሮ ያቀብለዋል ይላሉ። እኛ ደግሞ ምን አይምሮና ሕሊና ነው የምንለው። እነሱ ናቸው የከፋፈሉት እንጂ ሕሊና ዋናው ትልቁ፣ ትልቁ ይሄ ውስጥ ያለው ድብቁ አይምሮ ነው፣ ፈራጁ ነው። ኃጢአት ስትሰራ ጸጥ ብሎ ይቀመጥና እ ይላል። እሱ ድብቁ አይምሮ ነው። ይሄ ፊት ለፊት ያለው አይምሮ ግን ያቀበልከውን ጠጣ፣ ልጠጣ ስትል ጠጣ ይላል። ይሄ ድብቁ አይምሮ የተሰጠውን ነው የሚቀበለው። ይሄ ፊት ለፊት ያለው ግን ስሜት ነው አድርግ ብላ ጠጣማ ሚልልና ጸሎትንም ለአድርግ ብለ ስትነሳ እሺ ብለ ስትፀልይ ይቀበላል። ያ ዘፈንም ከሆነ ይቀበላል። የሰጠኸውን የሚቀበል ከሆነ ምንድነው መስጠት ያለብህ ነው፣ ላይ ምረው አሁን ምን ልስጠው ብለህ ነው ማሰብ ያለብ። ክርስቲያን ሁልጊዜ ጠዋት ጠዋት የእግዚአብሔርን ቃል እንደ ምግብ ይሄን መጽሐፍ ብላ ብሎ የተናገረው መጽሐፍ ቅዱስ ስለዚህ ነው ብላ የሚበላ ነው ማለት ነው የእግዚአብሔር ቃል። ሁለተኛው ደግሞ ሶስት ሰዓት ላይ ምን ጻልዩ ጸሎት ነው ሶስት ሰዓት ላይ ጌታችን ኢየሱስ ክርስቶስ የተገረፈበት ሰዓት ነው ድንግል ማርያም ከገብርኤል ብስራት የሰማችበት ሰዓት ነው እንደገናም ደግሞ ሊፈርድ የሚመጣበት ሰዓት ነው ሊፈርድ ዓለምን ሊያጠናቅቅ ግንቦት 29 ማን ነው መጋቢት 29 እሁድ ቀን ዓለም የምጠፋበት ቀን ነው አይደለም በቤተ ክርስቲያናችን ተጽፏል የትኛው መጋቢት የትኛው 29 እንደሆነ አይታወቅም እንጂ መጋቢት 29 ዓለም የምጠፋበት ሊፈርድ የሚመጣበት ቀን ነው